ምዕራፍ ስምንት ከዚህም በኋላ ዳዊት ፍልስጥኤማውያንን መታ፣ አዋረዳቸውም፤ ከፍልስጥኤማውያንም እጅ ሜቴግ አማ የተባለችውን ከተማ ወሰደ። ሞዓብም መታ፣ ሞዓባውያንንም በምድር ጥሎ በገመድ ሰፈራቸው፤ በሁለትም ገመድ ለሞት፣ በአንድም ገመድ ሙሉ ለሕይወት ሰፈራቸው፤ ሞዓባውያንም ለዳዊት ገባሮች ሆኑ፣ ግብርም አመጡለት። ዳዊትም ደግሞ በኤፍራጥስ ወንዝ አጠገብ የነበረውን ግዛት መልሶ ለመያዝ በሄደ ጊዜ የረባአል ልጅ የቡሳን ንጉሥ አድር አዛርን መታ። ዳዊትም ከርሱ ሺህ ሰባት መቶ ፈረሰኞች፣ ሃያ ሺህ እግረኞች ያዘ። ዳዊትም የሰረገለኛውን ፈረስ ሁሉ ቋንጃ ቆረጠ፣ ለመቶ ሰረገላ ብቻ አስቀረ። ከደማስቆ ሶሪያውያን የሱባን ንጉሥ አድራአዛርን ሊረዱ በመጡ ጊዜ ዳዊት ከሶርያውያን ሃያ ሁለት ሺህ ሰዎች ገደለ። ዳዊት በደማስቆ ሶርያ ጭፍሮች አኖረ። ሶርያውያንም ለዳዊት ገባሮች ሆኑ፣ ግብርም አመጡለት። እግዚአብሔርም ዳዊትን በሄደበት ሁሉ ድልን ሰጠው። ዳዊትም ለአድርአዛር ባሪያዎች የነበሩትን የወርቅ ጋሾች ወሰደ፣ ወደ ኢየሩሳሌምም ይዟቸው መጣ። ንጉሡም ዳዊት ከአድርአዛር ከተሞች ከቤጣህና ከቤሮታይ እጅግ ብዙ ናስ ወሰደ። የሃማትም የሐማትም ንጉሥ ቶኡ ዳዊት የአደር አዛርን ጭፍራ ሁሉ እንደ መታ ሰማ። ቶኡም ከአደር አዛር ጋር ሁልጊዜ ይዋጋ ነበርና ዳዊት አደር አዛርን ድል ስለ መታ ቶ ልጁን አዱራምን ደህንነቱን ይጠይቅ ዘንድ ይመርቀውም ዘንድ ወደ ንጉሥ ዳዊት ላከው። እርሱም የብርና የወርቅ የናስም እቃ ይዞ መጣ። ንጉሡም ዳዊት ካሸነፋቸው አሕዛብ ሁሉ ከሶሪያ፣ ከሞዓብም፣ ከአምኑም ልጆች፣ ከፍልስጥኤማውያንም፣ ከአማሌቅም፣ ከረአብም ልጅ ከአድራዛር ምርኮ ከቀደሰው ብርና ወርቅ ጋር እነዚህን ደግሞ ለእግዚአብሔር ቀደሰ። ዳዊትም በተመለሰ ጊዜ ከኤዶምያስ ዐሥራ ስምንት ሺህ ሰዎች በጨው ሸለቆ ውስጥ በመምታቱ ስሙ ተጠራ። በኤዶምያስ ሁለት ጭፍሮች አኖረ። ኤዶምያውያን ሁሉ ለዳዊት ገባሮች ሆኑ። እግዚአብሔርም ዳዊት በሚሄድበት ሁሉ ድልን ሰጠው። ዳዊትም በእስራኤል ሁሉ ላይ ነገሠ። ዳዊትም በሕዝቡ ሁሉ ፍርድንና ጽድቅን አደረገላቸው። የጽሩያ ልጅ ኢዮአብም የሰራዊት አለቃ ነበረ። የአሂሉ ደም ልጅ ኢዩሳፍጥ ታሪክ ጸሐፊ ነበር። የአኪጦብ ልጅ ሳዶቅ የአቤሚሌክ ልጅ አብያታር ካህናት ነበሩ። ሠራይም ጸሐፊ ነበረ። የይሁዳሄ ልጅ በናያስ በከለታውያን በፊሊታውያን ላይ ነበረ። የዳዊትም ልጆች አማካሪዎች ነበሩ።